ነፃነት፣ በግሬ ነው የምመጣው። ህይወትሽን እና በዙሪያሽ ያሉትን ሰዎች በድዬ ነበር፣ አሁን ግን አንቺም እነሱም እፎይል ትሉ ስለሆነ ደስ ብሎኛል። ተመስገን ማማ። ለማንኛውም ደውሎታለሁ። እሺ፣ ነገ ደግሞ ስንገናኝ በሰፊው እናወራለን። መልካም ቀን። ተመስገን ምን መሰለሽ ሮዳስ፣ ካየሁሽ ከተገናኘን ቀን ጀምሮ አሳቢ አንቺ እና አንቺ ብቻ ነሽ። ሮዲ፣ የምር አፍቅሬሻለሁ። ይቅርታ አንቺ ማነሽ? በጣም ይቅርታ ቢኝ። እንደዚህ እንዳሰለቸው እና ፍቅሬ እንዳለቀበት አላወኩም ነበር። አሁንም ቢሆን ፍቅርሻ አላለቀብኝ ይኸው፣ ያየሁት አንተን። እኮ ማስጨንቅ አልፈልግም ነበር፣ ደስተኛ ቤት እንዲኖረ ነበር የምፈልገው አልገባኝም። ማነሽ? ቢኒ ሮዲ፣ ዋሽቸሻለሁ ፍቅረኛ ነበር ማለቴ ነች። በነበረች ያዘ ጸባይ ስቀያየርብኝ መገመት ነበረብኝ። እስካሁን ላስቸገርኩ ላሰለቸው በሙሉ በጣም ይቅርታ፣ በጣም ኤልሹ አንቺ ልክ ነሽ። እኔ አጥፍቻለሁ። ፍቅሬንም ቃሌንም ክጃለሁ። የአንተ ጥፋት አይደለም፣ የእኔ ነው። እኔ አካለ ጎደሎ ስለነበርኩ ብዙ አስቸግሬያለሁ። ለሰው ሚስቴ ናት ብሎ ለማስተዋወቅ ሊያሳፍር ይችላል። ለዚያ የተሻለ ሰው መምረጥ፣ ልክ ነህ። እባክሽ ኤልሹ እንደዚህ አትበይ። እኔ በአንቺ መቼም አላፍር። ታዲያ ለምን ተውከኝ? ለምን ተውከኝ? ሰይጣን አሳስቶኝ ነው። የሁላችንም ችግር እሱ ነው። እኛ ወደላ ጠፋ ነው ሰይጣንን ተወቃሽ እናደርጋለን ፍቅርህን ረግጠህ የሄድከው አንተ እንጂ እሱ አይደለህም ወይስ እሷንም ይዘውልህ የመጣው እሱ ነው አይደለም የልሹ እባክሽ ቅርበኝ እኔ ያላንቺ መኖር አልችልም። እንደዚህ አይነቱ ውሸት አያምርብህም እኔ ባልሰማ ከእሷ ጋር ልትሆን አለብን አለም አስተዋል ነው የልሹ በእርግጠኝነት ከእሷ ጋርም ብሆን የሆነ ሳትቼ የምጣት አይቀርም ነበር የልሹ አንቺ ለእኔ ልክ ነሽ እባክሽ ቅርበኝ እንዴት አድርጌ ታውቃለህ ቢኒ? አንድም ቀን ከኔ መለየት ትፈልጋለህ ብዬ አስቤ ያላቅ። ነገሮች ሁሉ በአጋጣሚ የሆኑት። የእኔ ፍቅር እባክሽ ቅርበኝ። ለነገሩ ያንተ ጥፋት አይደለም። እኔ እኔም በሰራሁት ኃጢአት እየተቀጣ ያለሁት። የምን ኃጢአት ነው? ዛሬ ኃጢአት ልናዘዝ በመቆሜ ደስተኛ ትሆናለህ ብዬ አስቤ ነበር፣ ግን የገጠመኝ ሌላ ሆነ። የእኔ ፍቅር ቆመሸ ማየት ኮ በጣም ደስ ብሎኛል። ደግሞ እጅግ በጣም ነው ማፈቅርሽ። በሱ እንኳን ጥርጣሬ ያልነበረኝም ዛሬ ግን እንጃ። እውነት አሁን አፈቅርሻለሁ። ገና ለገና ሄደች ብለ ከሌላ ሴት ጋር የሆንከው ኃጢአቴን ብትሰማ ምን ትለኝ ነበር? አንተ ልክ ነህ። ከዚህ በላይ አብረን መኖር አንቺ፣ የምን ኃጢአት ነው ደግሞ አብረን መሆን እንችላለን? አንቺ ለ ንገሪኝ ፍቅር ምንድን ነው እስከ እስከዛሬ መራመድ እችል ነበር። ለአንድ ሰው ብዬ ነው መራመድ እንደማልችል የሆንኩት? ቢኒ አንተንም እህቴንም ሳራራላችሁ ሳስጨንቃችሁ ነበር። ለእኔ መታከሚያ ብላችሁ ስትንከራተቱ አውቄ ዝም ብያችኋለሁ። እስከ ዛሬ መራመድ እየቻልሽ ነበር። እያስመሳች ነበር? አዎ፣ በጣም ይቅርታ። ኤልፉ፣ መቼም አንቺን እዚያ ታደርጊም። እንደ ጠላሽና እንደ ትወሽ እንደዚህ ምት። እኔ ደግሞ አንቺን መቼም ልጠላሽ አልችል። የምሬን ነው ቢኒ፣ አድርጌዋለሁ። በቃ ተወኛሁ። አላምንሽም ሚልሹ። አንቺ መቼም እንደዚህ አታደርጊም። ህያብ ትሙት አድርጌዋለሁ። እንደዛ ስትሆን እያየሁ አውቄ ነው ዝም ያልኩ። እህቴንም አንተንም ዋሽቻችኋለሁ። ከእኔ የተሻለ ይገባል እሷ ጋርች። አዎ በተደጋጋሚ እያስመለሰኝ ነው። ሽታ ራሱ በጣም እየረበሸኝ ነው። እሺ በቃ መጥቼ ይታየዋለሁ። ምን ሆነሽ ነው? ያልተሰማማች ነገር ነበር እ እንደዛ ነገር ነው። እባክህ ታዲያ ሆስፒታል ደጅ ቴካ ታደረግም እንዴ? አደርገዋለሁ። ፍቅረኛ ሸኛት? አይ ሄደች ቆይ ለምንድን ነው ስንተዋወቅ ፍቅረኛ እንዳለክ ያልነገርከኝ? የኔና ያንቺ ግንኙነት እዚህ ደርሳል ብዬ አላሰብኩም ነበር፣ ለዛ ነው ያልነገርኩሽ። እሺ ጓደኛ ከሆንንስ በኋላ አንድ የለኝም ስላልኩሽ፣ ለዛ ብዬ ነው። በጣም ትገርማለክ። እንደዚህ ማድረግ አልነበረብህም። ልክ ነሽ። ለማንኛውም የጠየከኝን ጥያቄ አልተቀበልኩትም። ማለት ይሄ የፍቅር ጥያቄ? ይህን እሺ። ግን ግን ምን ፍቅሩ ቢቀርብንም እንደ ድሯችን እንደሱ ነው እንዴ? እኔ ደግሞ ሌላ ነገር ልትል መስሎኝ ነበር። እሺ፣ የሚለበስ ላምጣልሽ። ትንሽ ረፍት አድርጊና ስትነሺ ሐኪም ቤት እንሄዳለን። እሺ ሄሎ፣ ፍቃዱ፣ እንዴት ነህ? አለሁ፣ እንዴት ነሽ? አንድ ችግር ተፈጥሯል፣ እርዳታ እንፈልጋለሁ። የምን ችግር ነው ሮዳስ? እዚህ ቤት የገባሁት ለበቀል እንደሆነ አውቃለች። ምን በምን አወቀች? በስልክ ለሆነ ሰው ሳወራ ሰማችኝ። ነው እና ምን አለች? በአንተ ደግሞ መቼስ ምን እንደምትል ጠፍቶ ነው እኔን የምጠይቀኝ ወይስ መጣ፣ እናወራለን። እሺ፣ እሺ እጠብቃለሁ። አቤት ማማ ፈለግሽ? እንደ ሮዳ ስግር ላይ የወደቅሽበት ምክንያት ምንም አላሳመነኝም። እስቲ እውነቱን ንገሪ። አረ የነገርንሽ ምክንያት እውነት ነው። አይ እውነትም አይደለም። አንቺ ከእሷ የተለየ ምን ጥፋት አጥፍተሽ ነው እግሯ ስር እኔ ከሱ የተለየ ጥፋት ባላጠፋም ው ያው ሰላም ለማውረድ ብዬ ነው ይቅርታ የጠየኳት። ካልሽሽ ግን ለምንድን ነው አሁን ደግመሽ የጠየቅሽኝ? እሷ ፊት ግርግር ላለመፍጠር ብዬ ነው ኮሽ ያልኳችሁ፣ እንጂ መጀመሪያውንም ምክንያታችሁ አላሳመነኝም። ምክንያታችሁ እንኳን ልክ ነው ካልሽ እንግዲህ ጥሩ ሳረሳው ልጠይቅሽ ብዬ ነው። እኔ አንድ ጥያቄ ልጠይቅህ። እነቃሽ? ሲጀመርም እኮ አልተኘውም፣ ሁኔታህን እያየሁኝ ነበረ። ቆይ ለምንድን ነው እንደዚህ የምታፍቅራት ከሆነ እኔ ለፍቅር የጠየከኝ? እኔ እንጃ፣ ምናልባ አጠገቤ ስለነበረች ፍቅሩ አልታየኝም ይሆናል። አሁንም ሳይረፍድበህ ሄዳ ይቅርታ ጠይቃት። እሺ፣ እጠይቃታለሁ። ግን አንችን ለምን እምቢ አለሽ? እሷ እንዳለች ስላወቅሽ? አይ፣ አይደለም፣ እኔ አፈቅሮ ሰው ስላለ ነው እስካሁን ለማልነገርሽ እኔ እንጃ። አልነገርኩም እንዴ? ምናልባት ረስተው ይሆናል። ስለዚህ ጉዳይ እንኳን ያወራን አይመስለኝም። ለማንኛውም ከተነሳሽ አይቀር ተነሽና ሆስፒታል እንዲድ ቼክ ትደረጊያለሽ። እኔ ራሴ እሄዳለሁ። አንተ መድከም የለብህም እንዴ? ጓደኛሞች አለን እንዴ ግዴታ ይኮ ነው። እሱማ ግዴታህ ነው። ግን አንተ የፍቅረኛህን ነገር ጊዜ ሳሰጥ መፍታት አለብህ። እኔም ለራሴ ትንሽ ጊዜ መስጠት አለብኝ። ለምን? ማለት ማፍቀረን ተጠራጥረ ሆን? እንደዛ ሳይሆን ከዛ ነገር ውጭ በመሀላችን አንድ ነገር ተፈጥሯል እና ትንሽ ግር ብሎኛል። ግር ብሎኛል ማለት አንድ ነገር ደብቃኝ ነበር። ዋጋ ቢያስከፍለኝም ነገሩ ደስ ይላል። ግን በመደበቋም ዋጋ በመክፈሌም ባላዝንም በነገሩ ደስተኛ ነኝ። ግን ውስጤ ማዘኑን፣ መደሰቱን የቱን መቀበል እንዳለ ቢንግራ ገብቶኛል። ከሀዘን ደስታው ጥሩ ነው። ስለዚህ ደስታውን ተቀበለው። እሺ ለማንኛውም ተነሽና እስውራ ተደብቃ ሰምታኝ ነው። እሺ ታዲያ ምን አለችሽ? ገና ምንም አላለችኝም፣ ግን ከዘድንግል ራዋቂ ነው የምትለኝ። መፍትሄ ብለሽ አሰብሽው ነገር የለም? ምንም የለም። አሁን እንኳን ተሸንፍ ያለው አማራጭ ያለኝም ያለም አይመስለኝም። እና ከዘድንግል ልትርቅ ያሰብሽ? አዎ፣ እሷ ከተናገረች ዘድንግልም ቤተሰቡም ነው የሚጠሉኝ። ስለዚህ እሷ አድርጊ የምትለኝን ነገር ማድረግ አለብኝ። እንደዛማ ከሆነ የምንፈልገውን ነገር አናገኝም ታዲያ ሌላ ምን አማራጭ አለን የአንቺና የዘድንግልን ሰርግ ገረመው ስለሚፈልገው ሮዳስን እንዲያስቆማትና የእናንተ ሰርግ እንዲፈጥን እነግረዋለሁ ገረመው ምኑን ነው የሚያስቆማት ዘድንግል ዘድንግል የምትለው ነው በዛ ላይ ደግሞ ሮዳስና ዘድንግል ከተጋቡ ለእሱ አስጊ እንደሚሆንና ህይወትን ማግባት እንደማይችል ነግረዋሉ ህይወትን ማግባት ተስፋዬስ ቆይ ማለት ይሄ ነገር እውነት ሊሆን ነው ማለት ነው። አላቅም። ይሄ የገረመውና የህይወት ምርጫ ነው። በስተርጅና እንደ አፍላጎረም ሰሞን በጣም ነው የሚገርመው። አንቺ የእነሱ ጉዳይ ምን አስጨነቀሽ? ስለ ራስሽ ብቻ አስቢ። ሮዳስ ይህን የመሰለ እድል አግኝታ ዝም አትልም፣ በደንብ ነው የምትጠቀምበት። እሺ፣ አስብበታለሁ። አንተስ ግን ስለ ሊያና ስለገረመው ምን አሰብክ? ሊያ እስካሁን ዋጋ ላስከፈለችኝና ልቤ ላይ ለቀለደችበት ጥሩ ዋጋ ሰጣታለሁ። ገረመው ግን በቁሙ እንዲሰቃይ ስለምፈልግ ለእሱ አንድ የሆነ መረጃ ነገር እየፈለግኩለት ነው። እስኪ አብራር ተነገረኝ። የሚነገር ሳይሆን የሚደረግ ነው። አሁን አንተንም እየፈራው ነው። ነቃሽ እንዲማማ አሁን እኮ እንቀስቀሳት ወይስ እንቀስቅሳት እየተባባልን ነው። የመጣሽው። እንዴት ዋልክ? ፍታለሁ። ምን እግር ጣለህ ዛሬ? ለአንድ ጉዳይ ነበር የመጣሁት። ይመስለኛል። ደስ ይልሻል። እሺ። በየኔ ልጅ ሻይ ነገር አፈልልን። እሺ። ምን አዲስ ነገር አለ? ምንም የለም። ግን አዲስ ሀሳብ አለኝ። በምን ጉዳይ? በገረመው ጉዳይ። ገረመው በጣም አስቸግሯል። ለቤታችሁ ሊተኛላችሁ አልቻለም። እሱን ዝም ለማስባል አርፎ እንዲቀመጥ ለማድረግ አንድ ነገር አስቤያለሁ። ምንድን ያሰብከው? ወንጀለኛ ማድረግ። እንዴት ተደርጎ ነው እሱን ወንጀለኛ የምናደርገው? አንቺ ሳታውቂ ዘድንግል በሚያስተዳድረው ድርጅት ተስፋዬ፣ ገረመውና ሁለት ሸሮች ሆነው ጊዜያቸው ያለፈባቸው ምርቶች ሊያስገቡ ነው። ምን ልጄ እኮ ነው ወንጀለኛ የሚሆነው። እንዴት ሰዓት ነግረኝ። ለመሆኑ መቼ ነው የሚጀምሩት? እቃው ያለው ገና ወደብ ላይ ነው። ግን አንቺ እንደ ፈረምሽ አድርጌ ገረመውን ካስፈረምኩት ማንም ወንጀለኛ ሳይሆን እቃውም ደግሞ ማህበረሰቡ ላይ ሳይደርስ ማስቆም እንችላለን። እንዴት አድርገን ነው ማስቆም የምንችለው? አንቺ ከፈረምሽ እሱም ይፈርማል። ግን አንቺ የምትፈርሚው ሌላ ወረቀት ላይ ነው። እሱን ግን ዋናው ላይ ያስፈርመውና የዚህ እቃ አስመጪ ሙሉ በሙሉ እሱ ይሆናል። ስለዚህ አድርግ የምንለውን ነገር ካላደረገ ለህግ አሳልፈን እንደምንሰጠው እነግረዋለን። ጥሩ ሀሳብ ነው። ወረቀቱ የታለ ታዲያ? እዛኛው ቤት እያለሽ አስፈርሜሽ ነበር። ዋናው ፋይል ያለው አንቺ ጋ ነው። ምን ጭራሽ አስፈርሜሃይ ነበር? ገረመው ነው። አንሳውና ስፒከር ላይ አድርገው። ሄሎ አቶ ገረመው፣ መጥፋት ምንም ደስ አላለኝም። እንደውም ልደውል ልል ነበረ። አዲስ ስራችን ተስተካክሏል። አሁን ህይወትን አስፈርሚያት ቀጥታ አንተ ጋር ልመጣ ነበር። ለምን እሷን አታስፈርማት? ተስፋዬን አስፈርማ። ግዴታ እሷ መፈረም አለባት፣ ተስፋዬም ይፈርማል። ለማንኛውም መመጣና አንተም ትፈርማለህ። እሺ። ወደ ማታ የተለመደው ባህር እንገላ። እሺ አለቃ። የሚገርም ነገር ነው። በለማንኛውም ወረቀቱን ለምጣለን። ሮዲ እንኳን ሰላም መጣሽ። እንኳን ደህና ቆየሽ። ዶክተር ቆየን አይደል? ከተገናኘን በጣም ቆየን፣ ግን ያው ተገናኘን አይደል። እና እንዴት ሆነ ታዲያ ውጤቱ? ውጤቱ እንደፈራሁት አይደለም። እንዴት? ያው መጀመሪያ ጨጓራ ምናምን ያምሽ ስለነበረ እሱ ህመም ነው ወይም ደግሞ ሌላም ሌላም ነገር አስቤ ነበረ፣ ግን ከውጤቱ በኋላ ያየሁት ነገር በጣም የሚያስደስት ነገር ነው። አጓጓኸኝ እኮ ዶክተር፣ ምንድን ነው ውጤቱ? እንኳን ደስ አላችሁ። የሁለት ወር ከሀያ ቀን ነፍሰ ጡር ነሽ። አትቀልድ። የእውነት ነው ሮዲ፣ እንኳን ደስ አለሽ። አንተም እንኳን ደስ አለ። የእውነት ዳኒ፣ እኔ እርጉዝ ነኝ? አዎ ነሽ። ሮዲ፣ ነፍሰ ጡር ነሽ። ማስወረድ እፈልጋለሁ። ምን እንዴ? ቀድማችሁ ትንሽ ብታስቡበት አይሻልም? አይ እሱ እኮ ጓደኛ ጓደኛዬ ነው፣ ቤኒ ይባላል። ታዲያ የልጁን አባት አታውቂውም? ፍቃዱ ይባላል። በቃ እሱን ተወውና ማስወረድ ይፈልጋለሁ። እባክህ እንዳኒ የሆነ ነገሮችና አመቻችልኝ። አለው። ምን ነው? ምን ሆነሻል? ድምፅሽ፣ ላገኝሽ ፈልጌ ነበር። ይመችሻል? አዎ፣ ይመቸኛል። ያለሽበት መምጣት ችላለሁ። አንቺ የተመቸሽ ቦታ ነው፣ እመጣለሁ። መቼም እንዳስቸገርኩሽ ይገባኛል። ግን ያለ አንቺ ችግሬን ማወያየው ሰው የለም። ምንም አላስቸገርሽኝም የኔ ልጅ። እና ታዲያ ወደኛ ሰፈር ብቅ በያ። እሺ፣ እመጣና እንገናኛለን። እሺ፣ እሺ የኔ ልጅ ማናት ማማ እንደዚህ ያዘንሽላት ልጅ? አንዲት ልጅ ናት፣ ብታይ፣ በጣም ትሁት ናት። ታዲያ ምን ፈልጋን ደወለችልሽ? አንድ ጉዳይ ገጥሞኛል አለች። አንች ግን ምን ነው አብዝተሽ ስለሷ ጠየቅሽኝ? አይ አንቺ ስታዝኝላት እኔም ማዝኝ ነው። ዘመድ ናት አይደለችም? በንኪ ሰኪ ግድ የለሽም ከልጁ አባት ጋር ተማካሪ ተማከሪና ተወስኛለሽ። የልጁ አባት የሚባል ነገር የለም። ይሄ እኮ በአጋጣሚ የሆነ ነገር ነው እንጂ ፍቅረኛ አይደለም። ታዲያ ከባድ ውሳኔ እኮ ነው ስን እያልሽ ያለሽው፣ በዛ ላይ ደግሞ ወንጀል ነው። ምኑ ነው ወንጀል? ጽንስ ማቋረጥ ነው ሰው መግደል አይደል? እንዲ፣ እሱን እንኳን ተወው። ባይሆን ግን ነው እንዲ፣ ጽንሱስ ስታቋርጪ እኮ የአንቺ ህይወት አደጋ ላይ ሊወድቅ ይችላል። እሱን ከማድረግ በፊት አንድ መጨረስ ያለብኝ ጉዳይ አለ። እሺ ምንድን ነው? ቅርታ ቢኔ እንደ ጓደኛ አብረኝ ስለተጨነቅ፣ በጣም ነው የማመሰግነው። አሁን ግን አንድ መጨረስ ያለብህ ጉዳይ አለ። በቃ ቼክ ክሊር ነው ይሎቲ አለው። እንዴት ነሽ? ሚስትህ ስለመጣች ትደውላለህ ብዬ አላሰብኩም ነበር። የናፍቆት ነው የፍቅር ጊዜ እያጣጠምኩ ያጣጣምኩ ነው ወይ የፍቅር ጊዜ የማጣጠም። ተጣላን ባክሽ። ምን ለምን ስትነግሪኝ ያልሰማ ብዬ ቤት ስትመጣ ከሮድ አስገያዘች። ቆይ፣ አንተ መቼ ነው የምትለወጠው? እስከ መቼ ነው ልጅነት የሚያጠቃ? አሁን እሱን ተይውና እንድትሰድብኝ አይደለም የደወልኩልሽ፣ አንድ ነገር ልነግርሽ ነው። ኤሽ እስከ ዛሬ ቆማ መራመድ እንደምትችል ታውቂ ነበር እንዴ? በምን አወቅ? እሷ ራሷ ነገረች። ግን ልቤቱን መቀበል እንዳለበት በጣም ነገር አይገባኝ። እንደዛ ሰውንላ ጥያቄ ዝም ማለቷ ቢያናደኝም ቁመ ቁማ መራመድ መቻሏ ግን ደስተኛ ነኝ። ግን ለቤቱን መቀበል እንዳለበት ግራ ገብቶኛል። እንደሱ አይነት ልጅ መቼም አታገኝ። ይቅርታ በላትልና አርፋ ወደ ነበረው ይወጡ ተመለስ እሺ። ግን የት እንዳለች መውቃ አልቻልኩም። ለምን አንቺ ደውልሽ አጠይቂልኝ። ቅርብ ሰዓት ተዳውለን ነበር። አንድ ሰው ልታገኝ እንደሆነ ነግራኛለች። ወደዛ እየሄደች ነው። ቦታውን ቴክስት አረግልሃለሁ። እሺ እሺ፣ ያመሰግናለሁ። አሁን እጂ ነው ማገኘት የቅድሙ ስልክ ነው መሰለኝ። ማማ እሺ፣ ወይዬ እኔ ልጅ ደረሽ? እሺ፣ እዛው ጠብቂኝ ልብስ ብቻ ቀይሬ ይመጣለሁ። እንዴ ማማ ቡና ላፈላልሽ እኮ ነው። ወዴት ልትሄጂ ነው? መጣሁኝ። እዚህ መንገድ ዳር ያለው ካፌ እዛ ደርሽ ይመጣለሁ። አንድ አዋርቻ ቶሎ ነው የምመለሰው። እንዴት? ታዲያ ለምን እሷ እዚያ አትመጣም? በዛውም ቡና ትጠጣለች። ቡና ብዙም አትወድም። በዛ ላይ ደግሞ መጣሁ ብያት እንደገና ነይ ስላት እሷ ለማግኘት ይመስላታል። ታዲያ እዛ መገናኘቱ ይሻላል። አዎ ይሻላል። ባይሆን ስመለስ ቆንጆ ቡና ተጠጨኛለች። ደግሞ ፈቃዱ ከመጣ ደውይልኝ ሽ። እሺ። እህቴ ጋር ደግሞ የተገናኝተው ነው ማንስ? ሲዟት መጣ መቼም ቢኒ ቢሆን ይነግረኝ ነበር አይደል? ይህን ጉድማ ማየት አለብኝ። ዛሬ ደግሞ ሰላምታ የለም። ሰላም ሲኖር እኮ ነው ሰላምታ የምትሰጥክ። ምን ሆነሽ? ምንም አልሆነ ነው። ነገር አለ መቼም። የህያብን ስህተት መፈለግ ነበር እቅድሽ፣ ተሳካልሽ። እሱን ደግሞ አንተ በምን አወቅክ? አሃ ለካውን ሸሪክ ሆናቸዋል። እሺ ባክክ፣ ሌላስ ምን ነገረችህ? ምንም አላለችኝም። አንቺ ግን ይህን መረጃ ይዘሽ ምን ልታረጊ ያሰብሽ? ምን አገባ? ምንስ ባረግበት? አሀ የኔ እና አንቺ ጓደኝነት ቀረ ማለት ነው። አሁን ከኔ ይልቅ ያቺ ሰራተኛ ነች ጓደኛክ። ደግሞ በቅርቡ ስራዬን ስለምጀምር ያረኳትን በደንብ ትነግርሃለች። ጓደኛ የሆና ሳይሆን የሰማሽው ነገር በጣም ስላስጨንቃት ነው የነገረችኝ። አሁን የማረጋት ነገርም ስለሚያስጨንቃት እሱንም ትንገርክ? ደሞ ቆይ ላንተ መናገሩ ለምን አስፈለጋት? ምን ነው ጓደኛዬ እንደሆንሽ ማወቋን ረስተሽው ነው? ታዲያ ጓደኛዬ ብትሆንስ ላአንተ ማቃጠሩ ምን አመጣው? ዛሬ ልክ አትመስኝ። ምን ሆነች ነው እንደዚህ ነገር ነገር ያለሽ? እኔ ነገር ነገር አላለኝም? ያንተ ሁኔታ ገርሞኝ ነው እንጂ የነገረችኝ እኔ ነገርኩሽ። ጥሩ ለማንኛውም አንድ ነገር እንድትፈልግልኝ እፈልጋለሁ። ምንድን ነው? ጽንስ ማስወረጃ ሆስፒታል እንድትፈልግልኝ እፈልጋለሁ። ምን? በስመ አብ! ምን ሊያደርግልሽ ነው? ምን ልሰሪበት ነው? እባክህ፣ ለራሴ ነው። አርጉሽ ያለሁ? ምን? ከማን ከአንተ ውጭ ተኝቼ አላውቅም። ከአንተ ነው ያረገዝኩት። አታረጊው። አውቀሽ ልታስደነግጬ ነው አይደል? እባክህ፣ ብትደነግጥም ከእኔ በለጠ አትደነግጥም። አሁን ያልኩህን ፈልግልኝ። አባትሽ ሰምቷል? አልሰማም። ሳይሰማና ጊዜው ሳይሄድ ይሄን ጽንስ ማስወጣት አለብኝ። እሺ፣ ፈልጌ እነግርሻለሁ። እዚህ እንዳለ ማን ነገረ? የወደደ ሰው እኮ ከልብ ከፈለገ ሁሉን ያገኛል። እሻው ምን ፈልገ ነው? ይቅርታ፣ ሁሉን ነገር ረስተን ወደነበረ ፍቅራችን መመለስ ነው። ኤልሹ፣ ላጣሽ አልፈልግም። አላወቅንም እንጂ ከተለያየን ቆይተናል። ኤልሹ፣ እንደዚህ አይነት ተስፋ አስቆራጅ ንግግር አትናገሪ። ታዲያ ምንድን እጠብቅ ነበር? አንተም አጥፍተሃል እኔም በድያለሁ። ታዲያ ይቅርታ ብለን ወደ ቤታችን መመለስ ነው እንጂ እንዴት መለየት መፍትሄ ታደርጊያለሽ? መፍትሄ ለመፈለግ አርፍደናል። ባይሆን ሰው እየጠበቅኩ ነው፣ ሂድልኝ። ማንም ጠብቅ፣ እንዲሁም አልሄድም። ሲመጣ ማን እንደሆነ ያዋለሁ። ማንንስ ብጠብቅ አንተ ምን አገባ? እኔና አንተ ጨርሰናል። አልጨረስም። ላጠፋሁት ጥፋት አንቺም ይቅር ብለሽኝ እኔንም ለበደልሽኝ በደል ይቅር ብዬሽ አብረን ወደ ቤታችን እንሄዳለን። በፍጹም አላደርገውም። ቆይ ለምንድን ነው ይህን ያለ የምትጨክኝብኝ? እኔም አንተም የሰራነውን ነገር ሳስብ አንድ ላይ መሆን ከበደኝ። ሰዎች እኮ ነን። እንዴት አነሳሳት? የእኔ ፍቅር፣ እኛ እኮ ፍቅራችንን ስንጀምር ለዘላለም ብለን ነው እንጂ ጥፋት ካጠፋ ልንለያይ አይደለም። እንዴት እንደዚ ታስቢያለሽ? አላውቅም፣ ብቻ የእኔ ኃጢአት ሳያንስ የአንተም ልብ የራቀኝ መሰለኝ። እሷ እንደምታፈቅራት ስሰማ ልብ ውስጥ የኔ ፍቅር ያለ አልመሰለኝም። ለዛ ነው ያን ማሰቤ። እኮ ለእኔም ግራኔው ነብኝ። ደግሞ ከእሷ ጋር አውርተን ነበር ካጣ ገቢ በነበር ሰዓት አስፈላጊነት ሻልታይ ነበር፣ ግን ካጣ ገቢ ባዶ እርቃኔ ነው ያለ ቆምኩ ነው የተሰማኝ። የኔ ፍቅር፣ እኔ ካላንቺ ባዶ ነኝ። ውበቴም ሁሉ ነገሬም የማንቺ ነሽ። በጣም ነው አፈቅርሽ። ከዚህ በኋላ አንድም ቀን አንቺ አስከፋ ቃል የውነት ግን አሁንም እንደ እንደድሮ ታፈቀኛል? አዎ። የሰራውትን ነገር በሙሉ ረስተ እንደድሮ ታፈቀኛል? አዎ አንቺስ የተፈጠረውን ነገር እረስተሽ ይቅርብልሽኝ አብረሽኝ ትሆኛለሽ በቃ አሁን ሂድና ፍቅራችንም በኋላ እንቀጥላለን ማን ያመጣሻል የሚ ፍቅር አሁን እኮ መራመድ እችላለሁ ረስቼ እኮ ነው በቃ ቤት ቤት እንገናኛለን እሺ ሄሎ ማማ አዎ እዛው ነኝ ደህና ነኝ ደህና አለሁ ምን ገጥሞሽ ነው እንዲያስቸኩልሽ የጠራሽኝ ሰላም አይደለሽም እንዴ ሰላም አልነበርኩም ነበር አሁን ግን ሰላም ነኝ ምን ገጥሞሽ ነበር ከዛ ስመጣ ትንሽ ከፍቅረኛ ጋር አጣልተን ነበር። በምን ምክንያት ምን አጣላችሁ? እስከ ዛሬ ቆሜ እንደመሄድና አውቄ እንደነበረ ነግሬው ትንሽ ተጋሽተን፣ አሁን ግን ቆሜ በመሄድ ደስተኛው ነው። ይቅር ብሎኛል። እ እንኳን ይቅር አለሽ የእኔ ልጅ። አንቺ እኮ ልብሽ ንጹህ ስለሆነ እግዚአብሔር ሁልጊዜ ይረዳሻል።